ከእግዚአብሔር ቃል አነባለሁ ሁለተኛ ነገሥት ምዕራፍ ስድስት ቁጥር አንድ ጀምሮ እስከ ስድስት ስት ያለውን ቃል በጌታ ስም አነባለሁ። አነባለው የነቢያትም ልጆች እንሳይን እነሆ በፊት የምንቀበትበት ስፍራ ጠቦናል፣ ወደ ዮርዳኖስ እንሂድ ከእኛም እያንዳንዱ ከዚህ ምሰሶ ያምጣ፣ የምንቀመጥበትን ስፍራ በዚያ እንሥራ አሉት። እርሱም ሂዱ አለ። ቁጥር ሶስት ከእነርሱም አንዱ አንተ ደግሞ ከእኛ ከባሪዎች ጋር ለመሄድ ፍቀድ አለ። እርሱም እሄዳለሁ አለ። ቁጥር አራት ከእነርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጠ እንጨት ቆረጡ። ሶሬ ቁጥር አምስት ከነርሱም አንዱ ምሰሶውን ስቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታ ሆይ ወየው፣ ወየው የተዋሲሁት ነበር ብለው ጮኸ። ቁጥር ስድስት የእግዚአብሔርም ሰው የወደቀውን ወዴት ነው አለ። ስፍራውንም አሳየው። እንጨቱንም ቆርጦ በዚያ ጣለው። ብረቱም ተንሳፈፈ ይላል። አንድ ሰው ካለ አሜን ይላል። ድገሙትና በደም አሜን በሉት። እሚገርሞ የማይከፍለው ሐሳብ ከልካይ የለም ትሄዳል። አጠገቤ ያለውን ቺያስና ከልካይ የለም ትሄዳል። ብለው እንድት በዛ ተፈቅዷል በለው እንድት ሰፋ ተፈቅዷል በል እስከ ተፈቅዷል በል ዝም ብዬ አይደለም፣ ይህንን እግዚአብሔር የሰጠኝ መልእክት ስላለ ነው። አንዳንዱ ይሄዳል እንዳ ሄድ ግን ታግደዋል። ዛሬ መልእክተ ይሄ ነው የታገደው ይነሳል። አንተ ትሄዳል። አሜን አዎ የታገደብሽን ጠላት በላይ ላይ የጻፈበትን ጠላት በእናንተ ላይ ያወጀበትን ትልቅ ቦታ እያለ ትንሽ ቦታ አትቀመጥም። አሜን የኔ ነው የምል አንድ ሰው አሜን ይላ። እግዚአብሔር ያያል ወይም እግዚአብሔር ያዘጋጀ ትልቅ ቦታ ነው። ነገር ግን እዚህ ጋር በምናይበት ጊዜ ለነቢያት ልጆች ለልሳዬ በፊት የምንቀበል ስፍራ ምን ሆኖናል? ጠቦናል። ኪዳንያለን እያለን ጠበበን ቃል አለን ግን ምን ሆኖናል? ጠቦናል። እኛ መስፋት እንፈልጋለን፣ መሄድ እንፈልጋለን። እንዳንሄድ ግን ተይዘናል አሉ። ዛሬ መልእክት አለ። ከተያዝክበት ትወጣል። ያው ጠላት ከያዘበት አውሬ ከያዘበት አመጻ የያዘበት አየሩ ላይ የተቆጣ እየተመሳጨ ጠላት ከያዘባችሁ አንድ ሰው አምልጦ ይወጣ። ጠላት እያየ ይወጣ። በመናፍስቱ ዓለም ላይ ቁጭ ብለው ነገርሽ እንዳይሄድ እንዳይሰፋ ያጣበበ ያለ የሚመጣው ቃል ይመተዋል። አረ የኔ ነው የሚል አንድ ሰው አሜን ይላል። የሚመጣው የእግዚአብሔር ቃል ይመተዋል። አንተ በድንገት ሰብሬ ትወጣለ። የሚመጣው ቃል ኃይለኛ ነው። የሚመጣ ቃል አቅማለሁ። የሚመጣው ቃል ጉልበታለሁ። እንዳንቺ አይደለም እንዳንተ አይደለም። የሚመጣው ቃል ነገራችሁን ያስለቀቃል። ጠብናል ቦታ ጠበኗል። መሄድ እንፈልጋለን፣ መስማት እንፈልጋለን። እንዴ ይፈልጋሉ ግን መውጣት አይችሉም። ይፈልጋሉ ግን መሄድ አይችሉም። ትንሽ ቦታ ላይ አንዳንድ ሰዎች በጣም ትንሽ በሆነ ስፍራ ላይ ቁጭ ብሎ አሁንም ያለቅሳል። አጠገብ ያለውን ሰዎች ያዝና አታልቅስ ተፈቅዷል በለው። ኧረ በለው በደንብ አድርግና ንገረው አታልቅስ ተፈቅዷል በለው። የተፈቀደ የማይመስላቸው ግን ቁጭ ብለው የሚያለቅሱ ግን ምንድነው፣ እግዚአብሔር የእኔን ጉዳይ ዝም አለ። እግዚአብሔር ተናግሮኝ ነበረ ቃል አምጥቶልኝ ነበረ። አሁንም እዛው ነኝ። አሁን ምን ትሰራለህ? እዛው ተንቀሳቀስ። አጠገብ ያለውን ጃዝ ና እዛ ምን ትሰራለህ? ተንቀሳቀስ በላ። አረ ንገረው ተንቀሳቀስ በላ። እግዚአብሔር ተነስቷል። ተንቀሳቀስ በል። አትፍራ ተንቀሳቀስ በለዋል ሰዎቹን ብድግ አርግና አልፈራም በላ። ድገማው እንደገና አልፈራም በላ። አትፍራ። እግዚአብሔር እንድትንቀሳቀስ ይፈልጋል። አንድ ቦታ ዝም ብል እንደ ኩሬ ውሃ አትቀመጥም። እግዚአብሔር እንድትሄድ ይፈልጋል። ካልተንቀሳቀስክ እራሱ አይመጣ፣ አንተ ተንቀሳቅሰ ነው የምታገኘው። ተንቀሳቅሴ ገ ነገር ጋ የምትገናኘው እግዚአብሔር ዘንድ አልቋል፣ አንተ ጋ ግን ገና ነው። እግዚአብሔር ጨርሶታል፣ አንተ ግን አልጀመርክ ለዚህ ነው ቦታው ጠቦናል አለ። ስለዚህ ምን እናድርግ ስለው በቃ ይዱ አለ። እንጨት ቆርጣችሁ አምጡ አለ። ከዛ ዝን እንስራ አለ። ለምን ልንሰፋ ነው፣ ልንበዛ ነው። አንዳንድ ቤት ላይ ሊሰፋ ወይም በጣም ትልቅ ነገር ሊሰራ ተዘጋጅቷል፣ ግን ባለበት ቁጭ ብሏል። እኔ ዛሬ መልእክታለ የምናገረው ቃል የሚወጣው ቃል ባትፈልገው ሰብሮ ያወጣል። የሚመጣው ቃል እንደገና ያራመዳሃል የሚመጣው ቃል እንደገና ያንቀሳቅሰሃል። እንቅሳቀሳል በደንብ አድርግና እንቀሳቀስ በል። ድገምና አውጀው እንቀሳቀስ በላ። እንዳትንቀሳቀስ የያዘ የዘር ከርስ ነው፣ ዛሬ ይሰበራል። እርግማን ነው፣ ይሰበራል። በአያቴ ላይ በዘር አረጌ ላይ እየታወጀ አዋጅ ነው፣ ይሰበራል። የሚመጣው ቃል አንተን ያወጣሃል። የሚመጣው ቃል ያንቀሳቅሰሃል። የሚመጣው ቃል ወደ ግብ ያደርሰሃል። ለምን እግዚአብሔር አይቶታል አንቺ ካየሽው ይልቅ እግዚአብሔር ያየው ይበልጣል አጠገብ ያለውን ቻስና አንተ ካየኸው ይልቅ እግዚአብሔር ያየልህ ይበልጣል በሉ ንገረው እግዚአብሔር ያየልህ ይበልጣል በል ጮክ አርግና እግዚአብሔር ያየልህ ይበልጣል በል እግዚአብሔር ያየው ትልቅ ነገር ነው እግዚአብሔር ያየው በጣም የከበረ ነገር ነው እግዚአብሔር ያየልሽ ተራ ነገር አይደለም እግዚአብሔር እያየልህ ትልቅ ነው። እግዚአብሔር እያዘጋጀልህ ትልቅ ነው። እግዚአብሔር እያስቀመጠው ነገር ትልቅ ነው። ነገር አንተ ግን እዛው ነህ። ባለበት ነህ እንዴ ዘመንህን ሙሉ እዛ ምን ሰራለህ? መስፋት ተፈልገው መቀመጥ አይቻልም። ሁለት ነገር አይቻልም። ጥብ ነው አለ፣ ጥባቸዋለሁ። ውጡ አለ። ምነው እንጨት ቆርጣች አምጧል። ከዛ መስፋት ነው አለ ቁጥር ስል መሄድ አይፈልግም እንጨት መቁረጥ አይፈልግም። እሱም ብቻ አይደለም ይገርመኝ። ቁጥር ስድስት ላይ የሚናገረው ነገር ይገርማል። እሺ ብሎ ከወጡ ሰዎች አምስት ቁጥር ላይ ተውሼ ያመጣው አለ። ምሳሩን ተውሼ ነው ያመጣሁት አለ። ቁጥር አምስት ላይ ተውሼ አምጥቻለሁ አለ። እንጨቱን እየቆረጥኩ አለ ምሳሩ ወደቀ አለ። አይፈተና እሱም ተውሼ ነው ያመጣሁት አለ። ወይ ይውልኝ አለ። አጠገቡ ኮክዳን ያለ አጠገቡ ቃል አለ፣ አጠገቡ ጌታ አለ፣ አጠገቡ ቅባት ያለበት አለ፣ አጠገቡ የእግዚአብሔር አጀንዳ ያለበት አለ። እሱ ግን እንዲ ይላል፣ ወዮልኝ አለ። ምሳሬ አምልጦ ገባ አለ። እንዴት እንደማረግ አላውቅም አለ። እንዲህ ያለው የእግዚአብሔር ሰው ወዳጀ ተሰማለው። የት ጋር ነው ገባው? አድራሱ ንገረኛል፣ ቦታው ንገረኛል። እግዚአብሔር ተሰማላችሁ አለ እንጂ ከሰው ያመጣው ምሳር እዛ ጥላችሁ ትመለሳላችሁ እግዚአብሔር ያለው ትባረካላችሁ፣ እንጂ ትከስራላችሁ። እያንተ ያለ ማመን ጉዳይ እንጂ እግዚአብሔር ጉዳይ አይደለም። ወየው አለ። አሁንም ደገመ ወየው። ምን ነው ተውሼ ነው ያመጣሁት አለ። ምሳሉን ተውሼ ነው ያመጣሁት። ስለዚህ አለ ከእጅ ያመለጣል። ምን ሆነ? ዋውስ ገባል ጭንቀቴ ይሄን ነው ዋውስ አንተ ጠቡናል ብለን ለመስራት መጣን እንጂ እናንተም ተጨንቃችሁ አይሆንም አለ። ከጠባብ ለመውጣት መተን እንደገና በሐሳብ አንጠብም አለ። ነገሮቹ ተበላሽተው ግራ ገብተና አንሄድም አለ እና የቲ ጋ ነው የጣልከዋል? የቲ ጋ ነው የገባዋል? እዚህ ጋ ነው እኔ የሚገርመኝ። እንጨት ዘብሮ ምን ማለት እንጨት ዘብሮ ቦታው። ዛሬ አንድ መልዕክት አለ። የዋጠ ነገር አለ ይንሳፈፋ የጀበር ቃል ትጥልበታለህ ነገሬ በሞተበት ላይ ነገሬ በተቀበረበት ላይ ጠላት በመታበት ላይ ባስደገመበት ላይ በመረተበት ላይ ዛሬ ቃል እጥልበታለሁ ነገሬ ይንሳፈፋል። ከጠላት በት ያመፃኛው በት እየተንሳፈፈ ይመጣል፣ እረ እየተንሳፈፈ ይመጣል። ቆርጦታ አለ። የት አገር ነው እንጨት ብረት ምስበው አስበታቃለ የት አገር ነው? እንዴት በምን ሂሳብ ነው? እግዚአብሔር ከተናገረ ይሆናል። እግዚአብሔር ካወራል ይሆናል። ዛሬ ማወራን ነው የተወሰደው። እንደ ምሳር አምልጦ ጤናዬ ውስጥ አደጋ ውስጥ ጤናዬ ገብቷል። ለሐክም ነግሮ ሐክምም አልቻለም። በቃ ዛሬ ጤናዬ ይንሳፍፋል

ጌታ ሆይ እኔ አንተን እኮ የማውቀው ማመልከው አንተን ነው፣ ምኖረው እኮ አንተ ጋር ነው። የኔ ነገር ያለበት አድሬስ ነገር ባዩ እንደዛ ነው የሚባለው እንጂ የት ነው አለው ቄት ነው ሲጀመር ካልገለጠ አይሆንም። ለዚህ ነው አጋርኮ ልጅ ይዛለች፣ አብርሃም የሰጠው ምንጭ አለቀ፣ ውሃው አለቀ። ለምን መሰል አለቀው? ሰው የሰጠው ነገር እያልቃለ፣ ከአብርሃም ነው የመጣው እንጂ ከእግዚአብሔር አይደለማ ስለዚህ ማለቅ ስላለበት አለቀ አብርሃም ራሱ ሲሰጥ እንደሚያልቅ ያውቃል ሰው የሚሰጠው ጊዜያዊ ነው እግዚአብሔር ቋሚ ይሰጣል አላውቅም ዛሬ አንዳንድ ሰዎች ከጊዜያዊ ነገር ወጥቶ ቋሚ ነገር ሲገባ ከትንሽ ነገር ወጥቶ ወደ ትልቅ ነገር ሲገባል የኔ ነው የምል አንድ ሰው አመን አሜን አለቀ አጋር ጋር ያለው ነገር አለቀ ከዛ በኋላ አጋር ምንም ማድረግ ስላልቻለች አይኑም ስላልተከፈተ እስማኤልን መጣል ነበረባት። ስቃዩን፣ ጭንቀቱን ማየት እንደ እናት አልፈለገችምና ጥላ ዞር ብላ የልጁ ጩኸት እያጋርአደም የልጁ ጩኸቱ ወደ እግዚአብሔር ደረሰ። አላውቅም ዛሬ ጩኸት የደረሰው ሰው አለ። እግዚአብሔር ጩኸቱን የሰማ አንድ እህት አለች። እግዚአብሔር ጩኸቱን የሰማው አንድ ወንድም አለ። ጩኸቱ ወደ እግዚአብሔር የደረሰ አንድ ሰው አለ። እግዚአብሔር ያየው ሰው አለ። እግዚአብሔር የተመለከተ ሰው አለ። እምባ ወደ እግዚአብሔር ያደረሰ ሰው አለ። አሜን። እግዚአብሔር እንዳላት አይኑ አይከፈተላት፣ አጋርን አይኑ አይከፈተላት። ምንጭ አይደለም ከፈተው፣ አይኑ ነው ከፈተው። አይኑ ሲከፈት ምንጭ አጠገብ ነው። ያናገረው ሁሉ እውነት ይመስላል። አጫወተው ሁሉ እውነት ይመስላል። አይኑ ሲከፈት ነገር

ስለዚህ አንቺም ጠጪው ልጁንም አጠጪ፣ አለ እሷም ጠጣች፣ ልጁም ጠጣ፣ ለቅሶ ቆመ። አጠገብ ያለው እንጃዝና ለቅሶ ይቆማል በለው። ድገምና ንገረው ለቅሶ ይቆማል በል። ጮክ አድርግና ለቅሶ ይቆማል በል። ይቆማል በሉት። በላችሁ ላይ የመጣ መከራ ይቆማል። ሁለት እጅ ብድግ አድርግልኝ አቸማ ዛካቢያኖስ ሴፕራዲያ ማሎሪ ብልቅ አርግልኝ ግድ የለም ግድ የለም። ዛሬ እግዚአብሔር የለቅሶ ፋይል ይዘጋል። ጠላት ያወጀብኝ አዋጅ ይዘጋል። ጠላት የመከረብሽን ምክር ይዘጋል። ጠላት ያቀደባችሁ ነገር እግዚአብሔር ይዘገዋል። ጠላት ያወጀባችሁን አዋጅ ይዘገዋል። የጠላትን ቀስት እግዚአብሔር ይመተዋል። ብልቅ ልጅን ዳሊ ከማሃንተ አላውቅም። የሆነ ሰው ከጨለማ ወደ ብርሃን ይገባል

ምንድን ነው የተወሰደብህ? ጤና ነው ይመለሳል። ሰላም ነው ይመለሳል። ስራ ነው ይመለሳል። ራይ ነው ይመለሳል። ደስታ ነው ይመለሳል። እየወደድክ ከእጅ የወደቀ ነገር አይደል? እየፈለግ ተስፋ አድርገህ በቃ ከዚህ በኋላ ተሳካልኝ ብለህ ገባ ዛሬ ቃል ጥላለው፣ ይንሳፈፋል እንዴት እንደመጣ ታግም። ምራክል ይሆናል። ታምራት ነው የሚሆንብህ። እኔ እኮ አቁሜ ነበረ፣ እንዴት መጣ ትዋለች ስላላሽ እነሱ ወገን አላቸው። ቃል ያለው እግዚአብሔር ያለው ሰው ዘንድሮ ከስራው ይባረራል ስለው እድገት ያገኛል። እነሱ እናነሳለን ስለው ዋና ቦታ ይረከባል። አጠፋለሁ ብሎ ሲመካከሩ ዋናው ስፍራ ላይ ይቀመጣል። የእኔኑ የሚል አንድ ሰው እጅ ብድግ አድርጎ አሜን ይላል ወይ? ለምን ጊዜው ደረሰ፣ ጊዜው ደረሰ በላ የኔ አባት ተፈውሳል። የእግዚአብሔር ፈውስ ላይ ላይ አለው። በጣም ፈርተህ ልብ በጣም ይደክማል። ስለዚህ ከዚህ ቀን በኋላ ልብ ይበረታል። የእግዚአብሔር ፈውስ፣ የእግዚአብሔር እጅ በላይ ላይ አለ። አትፍራ፣ አትናወጥ፣ አትጨነቅ። አባት መጥተዋል። የኔ ነው የሚል አንድ ሰው አሜን ይላል። ቀድሜ መጠዋለኝ። አንተ ልጅ ስራ በር ተከፍቷል። ስራና ወደም የምትፈልገው በቃ ተከፍቷል። ከየት የሚምጣ በምጣው ስራ ላይ ግባ፣ እዛው ጋ ትሰፋለ። የነ ይሁን የምል አንድ ሰው አሜን ይላል። ጮክ አድርጎ አንድ ሰው አሜን ይላል። አዋጅ አለ ተገለበጠ። አዋጁ ተገለበጠ። አራት ግብ ያለውን ጃዝና፣ አዋጁ ተገለበጠ ብለዋል። እንደ ተንኮለኛ ያዩዋል። እንደ ተንኮለኛ ነው የሚያዩህ። ልክ ነው ግን ቅንነ የዋነ እነሱ ግን አያምኑ ከዛ የተነሳ ተቸገርክ። እግዚአብሔር ግን አለኝ፣ እኔ አይቼዋለሁ አለኝ። እነሱ እንደሚያዩ አላይህም። እንደ ቃሉ እንደ ተናገረው አባቲ ቦታው እንዲቀየር ፈለከው። ሽፍት ተደርጓል። ስራ ቦታው እንዲቀየር ስለፈለግ ነው። በቃ ሽፍት ተደርጓል። ወደ ማረው ወደ ከበረው ጭማሪ ወዳለበት። አንዱ ነገረኛ ሰው ነው እየመጣ ይነካካል። ሰበቡ ስለማስገባት ነው። ፈልገው እንዳትነካው፣ ነገር አድጓል። አሜን። ለኔ ይሁን የምል አሜን ይበል። አምኖ ለሚቀበል ይሁንለት አሜን ይላል። አትፍራ፣ አትጨነቅ። እንዴ አንተ ጉልበታም እኮ ነው። እግዚአብሔር ራሱ በይዘው እኮ የምትያሰው አልነበርክም። አስቸጋሪ ነበርኩ። እግዚአብሔር ራሱ እንዲህ ማጅራትን ይዞ ነው ያመጣው። ስለፈለገ ነው ያመጣው። ያንተን ጉልበት አንበርግጎ ለጠላት አይሰድም። ወይነ የኔ ይሁን የምልህ አሜን ይላል። ያመጣሁት ላሳፍሬ አይደለም ለዋድዴ አይደለም ላከብሬ ነው አለኝ። ለኔ ይሁን። አንድ ሰው አሜን ይላል። አጠገቤ ያለው ጃስና፣ እግዚአብሔር ሰልፉን ተቀብሏል በለው። ተባረክ ንገሩት። እግዚአብሔር ሰልፉን ተቀብሏል በለው። ያለውበትን ችግር እግዚአብሔር አያዊም እንዳልከው። አ ብድግ በል እንደ አልከው አሁን ቁጭ ብለን አልከው። አልኩ እግዚአብሔር እስቲ እግዚአብሔር እስቲ ምን ናገረው፣ እግዚአብሔር ከሆነ ለእኔም ይናገር። አልከው አሁን አልከው። አጨብጭቡት ለጌታ አይዘር። እኔ እኮ የሚገርመኝ እስቲ ምን ናገረው ማን ከሆነ እግዚአብሔር ከሆነ እስቲ ለእኔም ይናገር አልከው? እኔ ያለውበትን ችግር ያለውበትን ቤተ ሁሉ ተበትኖ አያግም እንዳልከው የተበተነው ሲሰበሰባየው አራ ይሁንለት ግድ የለም አንድ ሰው አሜን ይላል።

አረ ሀሌሉያ! ወደ ቦታው ተመልሰ ራስን ታየዋል። ጅና አደርጎዋለዋል። እጉባንዲ አጠገብ ያለን ዝና አዋጁ ተገለበጠ፣ በሉት ድገሙና ንገሩታ። አታልቅስ፣ አትፍራ፣ አንገትን አትድፋ፣ ቀና በል። ቀና የሚትልበት ጊዜ ነው። ይጨበጨብ ለጌታ ቁጭ በል። የለቅሶ ፋይል ስዘጋ አዋ ሲገለበጠ